ምንድን ነው? እኔ ነገር ስጠይቅ ሄደ ነገጥከው? አይ፣ ማለቴ ያው እኮ ካወቅከው፣ ነገረኛ እነግርሻለሁ ግን ያው ለምን ጠየቅሽኝ ብዬ የማላውቀው ሰው ይሆን ምንድን ነው ነገሩ?

መልኳስ? ብትል ደሳላ ቆንጆ ናት። በተለይ ቀሚስ ስትለብስ፣ በቃ ሁል ጊዜ ቀሚስ እንድትለብስ ነግራታል። አይ ምንም እንዳትነግራት አውቄባሃለሁ። እሷ ደግሞ በጣም ደስ ብላለች። ለኔ ለመንገድ አፍረነው አይደል? ሰላምዬ፣ አታሳፍሪኝ። የሆነ ሰው እየመልቷ እና ከሆነ ሰው ጋር ሄደች ማለት ያሰው ፍቅረኛ አለው ማለት ነው። ውሃ ፍቅረኛ አይደለም አች አባቷሽ ግን አባቷ ባሏ የእናቷ አባቷም ሊሆን ይችላል። ጎበዝ ማለት ሲጀመር አንተ ወረቀት ነጭ ነው ብለ ጥቁር ነው ብለ ትከራከረኛል። ስለማትወደኝ ነው አይደል? ውድ ቤተሰቦቻችን እንግዲህ ይቺ ኤቢ የምትባለች ልጅ ማለት ነው ለቤተሰቡ ሁሉ በቃ ትርምስ እያመጣች ነው ማለት ነው። ምንም ትዝ ያላላትን እናትየዋን እንግዲህ ማርታን የማይሆን ሐሳብ እያሳት ሰበቻ ትገኛለች ማለት ነው። እንግዲህ በምን መሰላችሁ እሱም እንግዲህ በባለፈው ክፍል እንዳለችው አባዬና ዳጣ በጣም ነው የሚመሳሰሉት። ከውሃ ጋር ራሱ በጣም መልካቸው ይመሳሰላል። ስለዚህ እነዚህን ሰዎች እኔ ጸጉራቸውን ቆርጬ ዲኤንኤ ምርመራ ማስመርመር አለብኝ። ስለዚህ በቃ ማስመርመር አለብኝ አለብኝ ብላ እንግዲህ ጸጉሯን የዳጣን እየቆረጣች ነበር ባለፈው ክፍል እንደያችሁት ግን ሰላም፣ ሰራተኛዋ ሰላም እንግዲህ ደርሳባታል ማለት ነው። ስትደርስባትም በጣም ነው የተናደደችው። ምን አባች ትሰሪያለሽ በጨለማ እዚህ ምናምን ብላ ነው ሰራተኛዋን የሚገላመጠቻት። እሷም እንግዲህ ሰላምም አንቺ እራስሽ ምን ትሰሪያለሽ? በዛ ላይ ደግሞ መቀስ ይዘሽ ምንድን ነው ልጅቷን እያደረግሻለሽ ምናምን ስትላት፣ ምን አገባሽ እንኳን መቀስና መጥረቢያ ይዤ ቢገባ ይመለከትሻል ብላ ነው እንግዲህ ያለቻት ማለት ነው። ሰላም እንግዲህ እንደምታውቋት የዳጣ እናቷ ነች ማለት ቀልብ እየዋ ኦሬዲ እነግሯታል እና በአንድም በሌላ መልኩ በቃ ዝም ብላ ትጠብቃታለች። በቃ የሆነ ውስጧ የነገር ስሜት አለና በቃ ማለት ተኝታ ማታ ምናተም ታውቃላችሁ አይደል አሁን እንግዲህ እኩለ ሌሊት ነው ሁሉም ሰው ተኝቷል በዚህ ሰዓት እንግዲህ በቃ ዳጣን ያለችበትን ነገር ለማየት ነው ብቅ ያለችው ማለት ነው ማለት ውስጧ የእናትነት እንትሯ ውስጧ አላችል ስላለ ማለት ነው እንግዲህ በዛ መታ ነበረ እንግዲህ አገኘቻት ለምን ደስ ታደርጋ ያለች ስትላት እንግዲህ ተቆጥታ ምናባሽ ብላ ነው ተነስታ የወጣችው እንግዲህ ይህም አልበቃት ብሎ ጸጉሩን የምንትን ካለች በኋላ እንግዲህ ሂዲ፣ አባቷን ምንድን ነው የጠየቀችው መሰላችሁ? ብር ስጠኝ ነው ያለችው። የምን ብር ነው ምሰጠች ሲላት እንግዲህ ዲኤንኤ ማስመረብርበት ታ እሱ አይፈለገችው እንደዛ ነው። ስለዚህ የምትጨምረው ብር ከእናቷ የተወሰነ ከአባቷ የተወሰነ አድርጋ ጨማምራ ማስመርመር ነው ፈልገውና ስለዚህ ብር ስትለው የምን ብር ነው የምተዋሉ ያላ ማለት ነው አስር ሺህ ብር? ምን ያክል ብር እስጥሽ ስላት አስር ሺህ ብር። አስር ሺህ ብር? እንዴት ምን ይሰራልሻል? ለምን ሰሪበት አላማ ከሌለሽ ብር መጥፋሽ ስለሆነ ነው የምሰጥሽ የማልሰጥ። ስለዚህ አልሰጥሽም ብሎ ከለከላት ማለት ነው። በዚያም እንግዲህ ተናዳ፣ አንተ እኮ አትወደኝም አውቃለሁኝ እኮ ከኔ በላይ እንደውም ውሃና ዳጣን ነው የምትወደው እያለችው ነበረ። ታይ አይባልም። ከነዚህ ከጣቶች የትኞቹን ትወጃለሽ? የትኛዋን አብልጠሽ ትወጃለሽ ሲላት፣ ሁሉንም ነዋ የምወዳቸው። ስለዚህ እኔም ልጆችን አንቺንም ዳጣንም ውሃንም እኩል ነው የምወዳችሁ ሲላት፣ እንግዲህ ዳጣን እኛ ጋር እኩል እንዴት አድርገ ትወዳለህ አለችው፣ ማለት ነው። እንግዲህ እና እንዴት እኛ ጋር እኩል ታደርጋታለህ እሷን ነበር ያለችው። እሱም እንግዲህ አይ እሱ ደግሞ መውደድ ምን ችግር አለው? የመጀመሪያ አንቺን፣ ከዛ ውሃን፣ ከዛ ዳጣን አድርጌ ነው የምወዳችሁ እሺ አላት ማለት ነው። እንግዲህ አልሰጥሽም ሲላት በጣም ድሮ ምኳቃሉ እንደማትወርድ ምናም ብላ እንግዲህ አኩርፋ ተቆጥታ ነው ላሽ ብላ ሄደችው። ከሄደችም በኋላ እንግዲህ በዛም አልበቃትም፣ ሂዳ እህቷን እንግዲህ ውሃን ውሃ ጋር የገጠሙት ውሃና ዲያ ሳሎን ቁጭ ብለው እየተጫወቱ ስታያቸው በጣም ነው የተናደደችው። ከዛ እንግዲህ ውሃን ያው ወደ የሚያቸንፈው አደል ሰው እና ሂዳ እሷን መታቻት ማለት ነው። እንግዲህ ፊትለፊት እንደተጋጠሙ አባታቸው መጠጥ ሲል ውሃ ድንግጥ ብላ ቶሎ የሆነ ቁጭ ያለችው አብዬ እኔ ወድሄት ብላ ማለት ነው። ከዛ አባትዮው ምን እያደረግሽ ነው፣ ምንድን ነው የምትሰሩ እዚህ ምናም ስላተረ እንደዚህ እየተቆጣች፣ አየህ ለእሷ ነው የምታግዘው፣ አሁንም የምትወዳት እሷን ነው እንጂ እኔ ራ አይደለም ነው ያለችው ማለት ነው። አንቺ የሆነ በሽታች ተነስቶብሻል፣ ዳጣን እንግዲህ ጠብቂያት እህትሽን ብሏት ነው እንግዲህ ተነስቶ ይወጣው። ከዛም ተነስቶ ሄደ እንግዲህ እሷም፣ እሱ ከሄዱ ደግሞ እናትዮዋ ተመልሳ ስመጣላት እናቷ ጋር ሄዳ እንግዲህ ያኮርፋን ቡርፍፍ ብላ ሄደች። ራሴን ነካኪኝ ምናምን ብላ እናቷ ላይ ቁጭ ካለች በኋላ የሆነ አባዬ እኮ አየሽ በአይወደኝ ብሽ ነበር አለ። አይወደኝ ምክንያቱም ብር ሰጠኝ ብለው እኮ ለዳጣ ሰጥቶ ለእኔ አልሰጥሽም አለኝ ነበር ያለችው። ብሩን እንግዲህ ለአንቺ የማይጠቅምሽ ነገር ስለሆነ አልሰጥሽም ያለውና ተረጋጊ። በባለፈው ደግሞ ተቀይሜ ብሻለሁኝ። ከዛ ያሬ ቀጠለሽ እንደዛ ያለ ሀሳብ በጭንቅላት እንዳይመጣ ብላት ነበር። ግን እኮ ማየት ስትራቴጂ ምንም ግን የለውም። አሁንም ድጋሚ ልትደግሚው ያልጃ ነበር ማለት ነው። ከዛም እንግዲህ እሺ በቃ ብላ ዘማረች። ምክንያቱም እናት ይወት እንድትቆጣች አስተላየ። እንግዲህ እናትዮቱ ደጋግማ ልጅቷ ይሄንን ነገር ስታነሳው በሷ ራሱ ወደ አእምሮ መጣ ማለት ነው። ምን ማድረግ ጀመረች? አትሉ ዴኔ፣ ዩቲዩብን እንትን ላይ ሰርች ገብታ የዲኤንኤ ሆስፒታል ዲኤንኤ የሚመረመረው የት ነው? እያለች እንግዲህ ሰርች እያደረገች ትገኛለች ማለት ነው። እንግዲህ በጣም ከባድ ነው። አሁን ያንን ስታደል ቆይታ እንግዲህ ጋሽ ደረጀን ደረጀ፣ ዲኤንኤ ምርመራ የሚወሰድበት ሆስፒታል የት ታውቃለህ እንዴ ምናም ስትለው በጣም ነው የደነገጠው። የምር ከምላችሁ በላይ ማርያምን በጣም ነው የደነገጠው በቃ በጣም ክውን ያለው ምን? አስቲ ንቀጠ ምን ወንክ ምናምን ስትለው አይ አረ ምንም ምንድነው ስለምን ነው የምታወሪው? ምናምን ያላት እንግዲህ በቃ እንግዲህ እናቴ አንተ እንዲሆንክ የሆነን ችግር አለብህ አሁን አሁን ጊዜ ባህሪ ሁሉ ምናምን ብላ እንግዲህ እኔ ልተኛ ነው ብላ ተሳው ነበር ማለት ነው። ከዛ ምንድን ያለው እሱ የምንድን ነው እሳት ቆስቆሰሽ ወዴ ቆስቆሰሽ ልትተኝ መስቼው፣ የምን መተኛት ነው የምታወሪው? ተነሻውሪው እንጂ ያላ ማለት ነው። ምክንያቱም በቃ በጣም ግራ ገብቶታል። ታውቃላችሁ እንግዲህ በዚህ ታት ነግረኝ አተኝም ብሎ እንግዲህ እንዴት ምን ነው ጠረጠርክ? ምን አንተን እንደዚህ እኔ ጋር የሚያገናኝ ነገር አለ እንደ ምናምን እያለችው ነበረ። በዚህ እንግዲህ እንደተፋጠጡ ነው፣ ነገር ሹ እዚሁ ላይ ነው የቆመው ማለት ነው። ግን በእርግጠኝነት አሁን ትንሽ ምክንያቱም ሀሳቡን ያስቀይራታል። ግን እሷ አእምሮዋ ይዘዋለች። ታውቃላችኋ የሆነ በቃ ይሰዋለች ኦሬዲ ሶ እሱ ነገር ደግሞ በጣም ከባድ ነው። እንግዲህ ልጅቷን በዛ ሌላ ጉድጓድ እየቆፈረች ነው እናትየቱን በዚህ ልክ። አሁን ደግሞ አባትዮ ጋሽ ደረጀ እንደት ስትለው በጣም ነው የደነገጠው። ና መደንገጡ ረራሱ የሆነ አስነቃበት። ሶ በጣም አስቸጋሪ ነው ብዬ አስባለሁ። ውድ ቤተሰቦች እስኪ እንዴት ናችሁ? ደህና ናችሁ ወይ? ላይክ ያላደረጋችሁ ላይክ አድርጉ። ቪዲዮን እስከመጨረሻ የማየት ሀሳብ አስተየታችሁ ስጡ። ውድ ቤተሰቦች ሁሌ ማብራችሁ ስለሆናችሁ በጣም አመሰግናለሁ ማለት ነው እንግዲህ አብጊ ከዛም በላይ እንግዲህ አሁንም ድጋሜ ሌላ ተንኮል ለመቆስቆስ አላረፈችም። ዳጣና እንግዲህ ነው ውሃና ጓደኛዋ ኬክ ጋብዥን ብለዋት ነበረ፣ ይዛ ሄዳ እንግዲ ምንም አምስት ሳንቲም ይዛ ሄ ጋበዘቻቸው ማለት ነው። ከዛኔ ገና ሂሳብ ክፈሉ ሲባሉ እንግዲህ ናታን ጋር ነው የደወሉት። ዳጣ ደውላ ናታን እንግዲህ የሁልህ ቁልጭ ቁልጭ እያሉ ነው ስትለው በቃ ማለት እሺ በቃ ችግር የለውም ብሎ እንግዲህ ከፍሎላቸዋል። ከዛም እንግዲህ ኬካቸውን ከበሉ በኋላ ውሃና ጓደኛዋ ወደ ቤታቸው ሲመለሱ እሷ ሞገስን አግኝታ ከሞገስ ጋ ወደዛ ሄደው ነበረ። በዛም እንግዲህ በዛው እንደሄደች እንግዲህ ኤቢ ውሃን ስጠይቃት የት ሄደች ስጥላት የሆነ ሰው ጋር ሄደዋል ስትላት፣ ከዛ መታ ታቃለ። ግን ዳጣ ፍቅረኛ እንዳላት ምናምን ብላ መጣ ናታን ጋር አቃጠረች ማለት ነው። እና የሆነ ሰው ጋር ሄደች ማለት ታዲያ ባሏ ነው ወይም የሆነ ነገሯ ነው ማለት ነው እንዴ? ምናምን ብሎ እንግዲህ እሱም ድንግጥ ነበር ያለው፣ እውነት ለመናገር ማለት ነው። ግን ያው በዚህ መልኩ ነው። በዚህ ሌላው ደግሞ የዳጣ እንግዲህ የእናትነት እንትኗ የሰላም እንግዲህ ለሊት የዛን ሰዓት መታ አብራት፣ እስኪ ሰላምዬ እስኪ አብረሽ ይተኝ ይዙ አብረን ተኛ ብለን ነበረ እንግዲህ፣ አብረው ነው የተኙት። እና በቃ ዳጣ በቃ ደስ የሚል ስሜት ተሰምቷት በቃ የሚገርም እንቅልፍ ይዟት፣ ጸጉሯ እየነካካችላት ምናምን ክንዷ ላይ አርፍ ብላ ነው የተኛችው ያደረችው ስትነቃም እንግዲህ በቅስቀሳ ነው የተነፍሳቸው ማለት ይቻላል። እንዴት ነው እንግዲህ ሁሌ እንደዚ ነው የምታኙ? እንደ ስትባላይ ያው እንግዲህ ስለተመቼ ነው ክንዲሽ እያለቻት ነበረ። ተንፋሽ ደግሞ በጣም ነው ደስ የሚለው እያለቻት ነበርና እናትዬቱ ራሱ በባለፈው እናትዬቱ አይታቸ ከሆነ ወይኔ ደግሞ በቃ ጠረንሽ እንዴት ነው ደስ የሚለው ብላ በቃ ለይት አድርጋ ነበር ያቀፈቻትና አሁንም ደግሞ እቅፍ አድርጋ ፀጉሯን እየነካካች በቃ የሆነ ነገር ስትላት በጣም በቃ የሆነ በቃ እንጃ እንደምላችሁ። በቀጣይ ክፍል ንገረኝ። ሰላም ቆዩ።